አውሮፓውያን አቆጣጠር ከ1960ዎቹ ወዲህ እንደ ጃፓን፣ ደቡብ ኮሪያ፣ ታይዋንና ሲንጋፖር የመሳሰሉ የምስራቅ ኤስያ ሀገራት ካስመዘገቡት ፈጣን የኢኮኖሚ እድገት ጋር ተያይዘው አጀንዳ ሆኖ የመጣው የልማታዊ መንግስት ፍልስፍና በሀገራቱ መዋቅራዊ የኢኮኖሚ ለውጥ ከማስመዝገብ ባሻገር ማህበረሰባዊ ለውጥ ለማምጣት ያስቻለ ፖለቲካዊ አስተሳሰብ ነው። የምስራቅ እስያ ህዝቦች የልማታዊ መንግስት ፍልስፍናን በመተግበራቸው የበለጸጉ ሀገራትና የበለጸገ ማህበረሰብ መፍጠር ችለዋል። ታዲያ ይህ ልማት በማምጣት ህዝብን በስፋት ተጠቃሚ በማድረግ የሚታወቀውና ልማታዊ አስተሳሰብ ገዥ የሆነበት የልማታዊ መንግስት ፍልስፍና ለተስፋይቱ ምድር አፍሪካ ራዕይዋን ለማሳካት የተሻለ አማራጭ እንደሆነ ብዙዎች ይናገራሉ። ተጨባጭ ለውጥም ሲያመጣ ተስተውለዋልና። በቅርቡ በኢትዮጵያ ውጭ ግንኙነት ስትራቴጂያዊ ጥናት ተቋምና ፍሬድሪክ ፋውንዴሽን የተዘጋጀው አውደ ጥናትም በልማታዊ ሀይ መንግስት ፍልስፍና እየተገኘ ባለው ፖለቲካዊና ኢኮኖሚያዊ ስኬት ላይ ትኩረት ያደረገ ነበር። ዓለም አቀፍ ምሁራን ከፍተኛ ባለስልጣናትና የፖሊሲ ተንታኞች ያሳተፈ አውደ ጥናቱ የልማታዊ ሀይ መንግስት ምንነትና መዋቅራዊ እንዲሁም ማህበረሰባዊ ለውጥ ለማምጣት የሚጫወተው ሚና የዳሰሰ ነበር። የልማታዊ መንግስታት ዓለም አቀፍ ልምድ፣ ልማታዊ መንግስታት በአፍሪካ፣ የልማታዊ መንግስታት መገለጫዎች፣ ፌዴራሊዝምና ልማታዊ መንግስት በኢትዮጵያ የሚሉ አጀንዳዎች በአውደ ጥናቱ ከተመከረባቸው አበይት ነጥቦች ናቸው። አውደ ጥናቱ የኒዮ ሊበራል ድሩየት ተከታዮች በልማታዊ መንግስት ፍልስፍና የሚያነሱ ትችት ትክክል እንዳልሆነና አፍሪካ ውስጥ ካለው ነበራዊ ሁኔታ አንጻር በአህጉሪቱ ሁለንተናዊ እድገት ለማስመዝገብ የልማታዊ መንግስት ፍልስፍና በሚገባ ተረድቶ ተግባራዊ ማድረግ የተሻለ አማራጭ መሆኑን አመልክተዋል። ፋንዳሜንታል ፖዚሽን ዊ አ ኦን ዴቨሎፕመንት ኦን አውር ቢይንግ ፕሮ ፑር ካፒታሊስቶች፣ በእኛ ደካማ ጎል ላይ ከማተኮር ይልቅ በልማት ላይ ያለንን ቁርጠኝነት ቢያዩ የተሻለ ነው። እኛ ለድሃው እንደምንወግንም እንዲሁ። እንደ እኔ እምነት ለኢትዮጵያም ሆነ ለአፍሪካ የልማታዊ መንግስት ፍልስፍና መተግበር የተሻለ አማራጭ ነው።

ልማታዊ መንግስት ለአፍሪካ እጅግ ወሳኝ ነው፣ ምክንያቱም ወደ ኋላ መለስ ብለን ታሪክን ያየን እንደሆነ በነጻ ገበያ ያለ መንግስት ጣልቃ ገብነት ውጤታማ የሆኑ ሀገራት በጣም ጥቂት ናቸው። ስለዚህ ያለ መንግስት ጣልቃ ገብነት የሚተገበር ነጻ ገበያን በአፍሪካ ተግባራዊ ማድረግ አይቻልም። ምክንያቱም በሀጉሪቱ በቅኝ ግዛት ዘመን የተፈጠረ ኢፍታዊ የሆነ የሀብት ክፍል አለና፣ ስለዚህ የታችኛውን ማህበረሰብ ተጠቃሚ ለማድረግ በሀገራት መዋቅራዊ ለውጥ ለማምጣት የልማታዊ መንግስት ፍልስፍና የተሻለ አማራጭ ነው። ይህም በአፍሪካ ተጨባጭ ለውጥ ሲያመጣ እያየነው ነው ነው ልማታዊ መንግስት ለአፍሪካ የሚያስፈልግበት ዋነኛ ምክንያት አፍሪካ በ50 ዓመታት ለመተግበር ያቀደችው አጀንዳ 2063ና ዘላቂ የልማት ግቦችን ለማሳካት ወሳኝ በመሆኑ ነው። ይህን ለማድረግ የፍልስፍናውን ምንነት በሚገባ መረዳት ያስፈልጋል። የመንግስታት ሚና ምን መምሰል እንደሚገባውም ሊታወቅ ይገባል። መድረኩ ከሰሃራ በታች ያለው የአፍሪካ ሀገራት የልማታዊ መንግስት ፍልስፍና ተግባራዊ በሚያደርጉበት ወቅት ሊያጋጥሟቸው የሚችሉ ተግዳሮቶች የለየ ሲሆን ተግዳሮቶቹን ለመግታትና በአህጉሪቱ ፈጣን የኢኮኖሚ እድገት ለማስመዝገብ የውጭ ኢንቨስትመንት መሳብና የተማሪ የህብረተሰብ ክፍል ማሳተፍ የአፍሪካ መንግስታት በቁርጠኝነት ሊሰሩባቸው ከሚገቡ ቁልፍ ጉዳዮች መሆናቸውም ጠቁመዋል። እንደኔ የሀገሪቱ ትልቁ ተግዳሮት ከፍተኛ የሆነ የስራ አጥነት መኖሩ ነው። ይህ በደንብ ሊታሰብበት ይገባል። ምክንያቱም የልማታዊ ዲሞክራሲያዊ መንግስት ፍልስፍናን ተግባራዊ በምናደርግበት ወቅት ከውጭ የምንስበው ቀጥታ ኢንቨስትመንት የስራ እድል የማይፈጥር ከሆነ ችግር ነው። ከዚህ ጎን ለጎን ፖሊሲዎች መቅረጽ ይጠበቅብናል። በየዘርፉ ከምናስመዘግበው እድገት በተጓዳኝ ስራ እየፈጠርን ነው ወይስ አይደለም የሚለውን ማረጋገጥ ያስፈልጋል። ተግዳሮቶቹ በጣም ሰፊ ናቸው። ኢትዮጵያም ሆነ አብዛኞቹ የአፍሪካ ሀገራት ገና በእድገት ጉዞ ላይ የሚገኙ ናቸውና ስለዚህም ከግሎባላይዜሽን ጋር ተያይዞ ውድድሩ በጣም ከባድ ነው። የአፍሪካ ሀገራት ወደ ኢንዱስትሪ ለመሸጋገር በሚያደርጉት ርብርብ የውጭ ኢንቨስትመንትን መሳብ ግድ ይላቸዋልና ስለዚህም መሰረተ ልማት መገንባት የተማሪ ሰው ኃይልና ገበያ መፍጠር አስፈላጊ ነው። ኢትዮጵያ ይህንን እያደረገች ትገኛለች። ሌሎች ሀገራትም ይህን ሊከተሉ ይገባል። ልማት በራሱ በጣም አስቸጋሪ ነው። ይህ ሲባል በአንዲት ሀገር እየመጣ ካለው እድገት ጋር ተያይዞ ዜጎች በሕይወታቸው ለውጥ ማየት ይሻሉና ስለዚህም እድገቱ ጥቂቶች ሳይሆን ብዙሀንን ያማከለ መሆን አለበት። በልማታዊ መንግስት ያለውን ቢሮክራሲና መካከለኛ ገቢ ያለውን የተማረውን የህብረተሰብ ክፍል ማጣጣም ያስፈልጋል። የተማረው ኃይል አዳዲስ ሀሳቦች የማመንጨት አቅሙ ከፍተኛ ነው። ይህ በአደጉ ሀገራት ማህበረሰባዊ ለውጥ ለማምጣት በእጅጉ ይጠቅማል። ምክንያቱም በአሁኑ ጊዜ ማኅበራዊና ኢኮኖሚያዊ ሁኔታዎች እየተወሳሰቡ የመጡበት ጊዜ ላይ ነን። የተማረና የሰለጠነ የህብረተሰብ ክፍል የልማቱ አካል ማድረጉ ጠቀሜታው የጎላ ነው። ኢትዮጵያም ሆነ ሌሎች የአፍሪካ ሀገራት ይህንን በማድረግ እድገታቸውን ሊያፋጥኑ ይገባል። ኢትዮጵያ የምስራቅ እስያ ሀገራት የልማት ሞዴል ከራሷ ነባራዊ ሁኔታ ጋር አጣጥማ ተግባራዊ በማድረጓ ባለፉት ሁለት አስርት ዓመታት ፈጣን የኢኮኖሚ እድገት ማስመዝገባዋንም በአውደ ጥናቱ ተገልጸዋል። ኢትዮጵያ ሃዝ አቺቭድ ዋን ኦፍ ዘ ፋስተስት ግሮዊንግ ኢኮኖሚስ ባይ አዶፕቲንግ እስያን ካንትሪስ ሞዴል ኦፍ ዲቨሎፕመንት ኢትዮጵያን ሪያሊቲስ ኢትዮጵያ የምስራቅ እስያ ሀገራትን የልማት ሞዴል ከራሷ ነባራዊ ሁኔታ ጋር አጣጥሟ በመጠቀም ባለፉት ዓመታት ፈጣን የኢኮኖሚ እድገት ማስመዝገብ ችላለች። ይህ ውጤታማ ላልሆነው የኒዮሊበራሊዝም ርዕዮተ ዓለም ትልቅ መልስ ነው። ስለዚህ በኢትዮጵያም ሆነ በአፍሪካ ቀጣይነት ያለው መዋቅራዊ ለውጥ ለማምጣት ልማታዊ መንግስት የተሻለ አማራጭ ነው። አሁን ለምሳሌ የአነስተኛ ማሳ ላይ እየመጣ ያለው የምርት ለውጥ በጣም ከኮሪያም ከታይዋንም በእጅጉ የተሻለ ነው። አርሶ አደሩ አምኖበት ያመረተው ምርት ተጠቃሚ ሊሆን ስለሆነ ከኮሪያ እና ከታይዋን አቻዎቹ ያን የከነበሩት አርሶ አደሮች የበለጠ ተግቶ ይሰራል። ስለዚህ ዴሞክራሲ በመጠቀማችን ዴሞክራሲና ልማትን በማቀነጃችን፣ በአንድ በኩል ለልማታችን አስፈላጊ ሆኖ ሰላም እንዲፈጠር ልማታችንን በተሻለ ሁኔታ እንዲፈጸም አስችሏል። ይሄ ደግሞ ለሌላውም አፍሪካ ተምሳሌት የሚሆን ነው። in the history of capitalist development the developmental state always played an important role. የካፒታሊዝምን እድገት ያየን እንደሆነ የልማታዊ መንግስት ሚና ከፍተኛ ነው በጃፓን ኮሪያና ሲንጋፖር የተመዘገበው እድገት ለዚህ አብነት ነው በዚህ ውጤታማ የሆኑ የአፍሪካ ሀገራትም አሉ ሩዋንዳና ኢትዮጵያን እንደ አብነት መጥቀስ ይቻላል ኢትዮጵያ መዋቅራዊ የኢኮኖሚ ሽግግር እያስመዘገበች ነው ከሌሎች ሀገራት ጋር ሲነጻጸር በጣም ፈጣን ነው እስከ ቅርብ ጊዜ ድረስ እንደ ተአምር እንደ ሚራክል የሚቆጠረው እድገት የኮሪያን ካየን ከ1961 እስከ 1979 እንደ አውሮፓያን አቆጣጠር ወደ 83 ፐርሰንት በአማካኝ ጂዲፒው አድርጓል። የእኛ ደግሞ ለፉት 13 14 ዓመታት በአስር ነጥብ ሶስት ነው ያደገው። ስለዚህ ፍጥነቱ ከኮሪያ በጣም ይሻላል ማለት ነው። ስለዚህ አሁን ተአምር ነው ሚራክል ከተባለ ኮሪያን ተክቷል በፍጥነቱ። ይሄ የሚያሳየን ከኮሪያውያን የወሰድነው ትምህርት አለ፣ የሀገራችን ነባሪያ ሁኔታ ደግሞ አለ። ሁሉንም ደምረን ከኮሪያውያን የተሻለ ከታይዋንም ከኮሪያም ከእንትንም የተሻለ ልማታዊ ዴሞክራሲያዊ ስርዓት መቅረጻችን ነው። ኢትዮጵያ ከእድገትና ትራንስፎርሜሽን ጥንስስ ጉዞ በኋላ እድገት በማስመዝገብና አቅም በመፍጠር ያስመዘገበቻቸው ስኬቶችም ተዳስሰዋል። ከፍተኛ እድገት ከማምጣት አንጻር ኢትዮጵያ ተሳክተዋል። በአኪሙሌሽን የምንለው በተለይ አጠቃላይ አቅም ሰብአዊና ቁሳዊ ካፒታልን እነዚህን በትርጉም ባለው ደረጃ በመጨመር አንጻር ይሄም ጥሩ ስኬት አለው። በግብርናውና ኢንዱስትሪው ዘርፍ መዋቅራዊ ሽግግር ለማምጣት በገበሬው ዘንድ የአመለካከት ለውጥ እንዲፈጠር የኢትዮጵያ መንግስት የሰራቸው ስራዎችም በአውደ ጥናቱ እንደ አውንታ ተነስተዋል። ጂቲፒ ቱ ላይ ይህን ለማፋጠን የተጠቀመባቸው መንግስት የሚመስለኝ ክለስተሮች በክልሎች መፍጠር የአነስተኛና ጥቃቅን ኢንዱስትሪዎችን መጀመርና እነሱ እርሾ እንዲሆኑ ማድረግ የፈጀውን ጊዜ ፈጅቶ ድጋፍ እየተደረገላቸው ከሙሉ ፍላጎት ጋር ሽሮና በርበሬ ቀላቅዬ ሸጭ ኦቨርናይት ሀብታም መሆን ስችል ለምን ከብረት ጋር ታገላለሁ? የሚል ማህበረሰብ ሳይሆን፣ የለም፣ ኢንዱስትሪያሊስት መሆን አንድ በራሱ ትልቅ ካልቸር ነው ብሎ የሚገባ ሰው መፍጠር ሂደት፣ እሱ አንድ ጥሩ ነገር ነው ያየሁት። ኢትዮጵያ እያስመዘገበችው ያለውን ፈጣን የኢኮኖሚ እድገት ለማስቀጠል የውጭ ቀጥታ ኢንቨስትመንት ላይ ትኩረት መስጠት እንደሚገባ በመድረኩ ተመልክተዋል። ኢትዮጵያ እያስመዘገበች ያለውን እድገት ለማስቀጠል የውጭ ቀጥታ ኢንቨስትመንትን በቀጣይ መሳብ ይኖርባታል። ይህ ለውጭ ባለሀብቶች ብቻ ሳይሆን ለሀገር ውስጥ ባለሀብቶችም በጣም ጠቃሚ ነው። ምክንያቱም በትብብር የሚሰሩበት ሁኔታ ይፈጠራልና፣ ይህ ለኢትዮጵያ እድገት ትልቅ አቅም ነው። የልማታዊ መንግስት ምንነትን ጨምሮ የተለያዩ አጀንዳዎች ላይ ጠቃሚ ምክረ ሀሳቦች የተንሸራሸሩበት አውደ ጥናቱ በተሳታፊዎቹ ዘንድ ቀጣይነት እንዲኖረው ከስምምነት ተደርሶበት ውጤታማ ሆኖ ተጠናቀዋል። ብዙ ቀልብ የሚስቡ ጉዳዮችን ለመዳሰስ ተሞክሯል። ውይይቱ ግልጽነት በተሞላበት አኳኋን ነበር የተካሄደው። ይህ መቀጠል አለበት። በሂደት በጣም ብዙ የምንመክርባቸው ሀሳቦችም ይኖራሉ። important በጣም ደስ የሚልና ጠቃሚ አውደ ጥናት ነው። እኔ በበኩሌ ለኢትዮጵያ ካለኝ ቦታ በሀገሪቷ እየተተገበረ ያለው የልማታዊ ዴሞክራሲያዊ ፍልስፍና እንዴት እየሄደ ነው፣ ተግዳሮቶቹስ ምንድናቸው? የሚሉ አጀንዳዎች ላይ መምከራችን ደስ ብሎኛል። ኢትዮጵያ ካለፉት 15 ዓመታት ወዲህ በከፍተኛ ሁኔታ እየተለወጠች ያለች ሀገር ናት። የአብዛኛዎቹ የበለጸጉ ሀገራት ልምድም ተመሳሳይ ነው። በአጠቃላይ መድረኩ የተሳካ ነበር ለማለት ይቻላል።